መኪና ስትገዙ ስም ለማዞር የት የት ቦታዎች እንደምትሄዱና ምን ምን ዶክሜንቶችን ቼክ እንደምታደርጉ ዛሬ በዩትዩብ ቻናል ይዤላችሁ መጥቻለሁኝ። ሰላም፣ እንዴት ናችሁ? ዲጄ ናቲ ካር ማርኬት ቤተሰቦች፣ በቅድሚያ የዚህ ቤት አባል ካልሆናችሁ ሰብስክራይብ በማድረግ ቤቱን ተቀላቀሉ። ይህም ቪዲዮ ደግሞ ላይክ አድርጋችሁ ጀምሩት። በመጀመሪያ መኪና ለመግዛት ስንሄድ የመኪናውን ኮንዲሽን ይዞታ ካየን በኋላ፣ ያውላችሁም እንደምታውቁት ገራጅ ሄደን መኪናውን እናስፈትሻለን። እነዚህም ፕሮሰሶች አልፈን መኪናውን የመግዛት መጨረሻ ላይ የምንደርስ ሲሆን በቅድሚያ መጀመሪያ የምናየው የመኪናውን ሊብሬ ነው። የመኪናው ሊብሬ ከቀረበልን በኋላ ደግሞ መኪናው ላይ ያለውንና ሊብሬው ላይ ያለውን የመኪናውን የሞተር ቁጥር እንዲሁም ደግሞ የሻንሲ ቁጥር አንድ አይነት መሆኑን እናመሳክራለን ማለት ነው። ሁለቱንም በጥንቃቄ ካመሳከርን በኋላ አንድ አይነት መሆኑን ካየን በኋላ ቀጣይ ላይ የመኪናው ባለቤት ባለ ሊብሬው፣ ሊብሬው ላይ ያለው ሰው ያገባ ነው ያላገባ ነው የሚለውን ማስረጃ ሰርተፍኬት፣ ትክክለኛ መረጃውን እንዲያቀርብ እንጠይቀዋለን። ሰርተፍኬትን ስናይ ያገባ ከሆነ ይሄ ሰው የባለቤቱ ሙሉ ውክልና መሸጥ መለወጥ፣ ማንኛውንም ንብረት የሚል ውክልና እንዳለው እናረጋግጣለን። ይህ ካልሆነና ያ ውክልና ከሌለው ባለቤቱ ቀርባ ፍቃደኛ መሆኗን አሳውቃ ሁለቱም ባሉበት ግምትና መንገድ ትራንስፖርት እንዲሁም ደግሞ ውልና ማስረጃ ይፈርሙላቸዋል ማለት ነው። ይሄ መሆኑን እንደሚቻል በቅድሚያ ምንም አይነት ገንዘብ ሳታስገቡ ታረጋግጣላችሁ ሻጩ ወንድም ሊሆን ይችላል ሴትም ሊሆን ይችላል ለሁለቱም ያገለግላል ማለት ነው ይሄ መስፈርት ቀጣዩ ፕሮሰስ ምንድን ነው ይህን ነገሮች አረጋግጠን ትክክለኛውን ነገር ከያዝን በኋላ በቅድሚያ የምንሄደው መንገድ ትራንስፖርት ነው መንገድ ትራንስፖርት መኪናውን አይቶ ኮድ ሁለት ከሆነ በኮድ ሁለት ቱ ፐርሰንት የመኪናውን ግምት ገምቶ የተገመተበትን ወረቀት ይሰጣችኋል ገዥና ሻጮናችሁ ሄዳችሁ ማለት ነው ከዛ በኋላ ምንድን ነው የምናደርገው? ያንን የግምት ወረቀት ይዘን ቤቱን ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ ላይክ እያደረጋችሁ፣ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ውልና ማስረጃ ያንን የመንገድ ትራንስፖርቱን የግምት ወረቀት ይዛችሁ ትሄዱና የግምቱን ቱ ፐርሰንት ደግሞ ውልና ማስረጃ ከከፈላችሁ በኋላ ስም ይዞራል ማለት ነው። ያ ስም ከዞረ ውልና ማስረጃ የሚሰጣችሁን ወረቀት ይዛችሁ ደግሞ እንደገና ወደ መንገድ ትራንስፖርት ሊብሬ ለመቀየር ሊብሬ ለመቀበል ገዢው ይሄዳል ማለት ነው። እዚህ ጋራ ከዚህ በኋላ ሻጩ አያስፈልገንም። ሻጩ የሚያስፈልገን ውልና ማስረጃ ድረስ ነው ማለት ነው። ገዥው ሄዶ መንገድ ትራንስፖርት በተሰጠው ስልጣን መሰረት ሄዶ ሊብሬውን በራሱ ስም አስለጥፎ ይዞ ይመለሳል ማለት ነው። እዚህ ጋር መኪናው ኮድ ሁለት የነበረ ከሆነ ወደ ኮድ ሶስት የመቀየር ሀሳብ ካለው ሊብሬውን ከመቀየሩ በፊት መጀመሪያ መንገድ ትራንስፖርት ሲሄድ ታርጋ መቀየር እፈልጋለሁ ብሎ ነባሩን ታርጋ ሰጥቶ ኮድ ሶስቱን ታርጋ ይቀበላል። እንደዚሁም ኮድ ሁለት ማድረግም ከፈለገ ልክ እንደዛው ይቀይራል ማለት ነው። ታርጋውን ከቀየረ በኋላ ኮድ ሶስት ከሆነ የሚያደርገው እንደገና ቀበሌ ሄዶ በዛ በኮድ ሶስት ውስጥ ስም ንግድ ፍቃድ ማውጣት ይኖርበታል። ንግድ ፍቃዱን አውጥቶ ሲጨርስ ሊብሬውን ይሰጡታል ማለት ነው። ኮድ ሁለት ከሆነ ይሄ ፕሮሰስ አይኖረውም መጨረስ እንችላለን። መንገድ ትራንስፖርት ላይ ግምት ሰዓት ላይ መጀመሪያውኑ ስንገዛው መኪናውን ለምሳሌ ኮድ ሶስት ውስጥ ከነበረ ደግሞ ሰላሳ አምስት ፐርሰንት ለመንግስት የሚከፈል ይኖራል። ኮድ ሁለት ሲሆን ሁለት ፐርሰንት ነው። ኮርሶስ ሲሆን 35 ፐርሰንት ይኖረዋል። ያንን 35 ፐርሰንት በንግድ ፍቃዱ በኮርሶስቱ የተጠቀመበት የቀድሞ ባለቤት ስለሆነ ማለትም ሻጩ ሻጩ ነው 35 ፐርሰንቱን የሚከፍለው ለመንግስት ማለት ነው። ገዢው ደግሞ ቅድም ባስረዷችሁ መሰረት ቱ ፐርሰንቷን የግምቷን ይከፍላል ማለት ነው። 35 ፐርሰንቱ ገቢዎች ነው የሚከፈለው ሻጩ፣ ቱ ፐርሰንቷ ደግሞ ውልና ማስረጃ ትከፍላላችሁ። ግልጽ ያልሆነላችሁ ነገር ካለ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። ቤቱን ሰብስክራይብ ሼር እያደረጋችሁ ለሚጠቅመው ሰው የሚሸጥ መኪኖችም ስትፈልጉ ቪዲዮ ለቅላችኋለሁ። እንዲሁም ቲክቶክ ላይ ዲጄናቲ ካርስ ብላችሁ በመግባት ሌሎች ፌክ አካውንቶች አሉ። የእኛ መቶ ሰላሳ ሺህ ፎሎወር ያለው ኦፊሻል አካውንት አለን። እሱን ሰብስክራይብ ፎሎ እያደረጋችሁ ሰላም ሁኑ።